ተወግቷል ብለው ቪዲዮ ስሪበት ምናምን ሲሉኝ አይ ይህ ነገር እንደ ዝም ብዬ ልጁ ላይ ማሟርትበት ባይሆን ሳ ቪዲዮ ግን በደንብ አርጋችሁ ላይክ አድርጉነት ለእነዚህ ለመቀኞች፣ እሱን ብሩኬን ለመጉዳት ለሚፈልጉ ሰዎች ይህን ቪዲዮ በደንብ አርጋችሁ በደንብ በማርያም እንደ በዓል ላይ ያቸሉ ላይክ አድርጉት። እሺ ላይክ ያስፈልጓል። ይህ ቪዲዮ በመጀመሪያ ደረጃ በክፉ ያየክ ለእናንተ ክፉ የሚያስብ ለእነሱ ይሁንለት። ለእናንተ ለእና ለብሩኬ ያቀዱት ነገር ማለት ነው። በሁለተኛ ደረጃ ነገር ደግሞ በጣም የገረመኝ ነገር የሰው መውረድን ያየሁበት ዛሬ በዚህ ቪዲዮ ነው ማለት ነው። በጣም የሚያስጠላ ነገር፣ ምን እንዳሉኝ ታውቃላችሁ? ቅድም ተደወለልኝ እና ዛፍ ብሩኬ እኮ ተወቅቷል ለምን ቪዲዮ አሰርኝ ብሎ አሉኝ። እግዚአብሔር ቪዲዮ ስሪ ስሉኝ፣ እንዴ እንዴ፣ ማን ምን ሆነ ብሩኬ የተወጋው አልኩኝ። ከዛ አይ እንደዚህ ማታ እንደዚህ አምሽቶ ሲገቡ ምናምን ተወቅቷል ብለው ቪዲዮ ስሪበት ምናምን ሲሉኝ፣ አይ ይሄ ነገር እንዴ ዝም ብዬ ልጁ ላይ የማሟረትበት ባይሆንሳ እንዴ፣ ባይሆንስ ልጁ ባይወጋ፣ ዝም ብሎ አውቆ እሱን እንትን ለማለት ቢሆንሳ። ዛሬ ደግሞ የመጥፎ ጓደኛ የምት ከውስጣቸው የምታወጡበት ቀን ነው። መጥፎ ጓደኛ ካላችሁ ከውስጣችሁ የምታወጡበት ቀን ነው። እንግዲህ ብሩክ የመጥፎ ጓደኛ ካለው ከውስጡ የሚያወጣበት ቀን ይሁንለት። ማርያምን ነው ምሎና ሲሉኝ፣ አይ እኔ አልሰራም ብዬ እኔ አልሰራም ለምን? ይሄ ያልተረጋገጠ ነገር ነው። ደግሞ በኋላ የሆን ነገር ሳይሆን ተወጋ ብዬ አምጥቼ ይሄን ነገር አንቺ አሟረሽበት አንቺ እንደዚህ ብሎ ቢናገሩኝስ ብዬ እኔ የሆነ ነገር ሲሸክከኝ አልሰራ። የሚገርማችሁ ነገር ሲያስጠላኝ አልነከውም፣ አልሰራም። የፈለግም ቢሰጡኝም መረጃ አልሰራም። ከዛ ታውኩት አልፈልግም ብዬ ተውኩና የነ በነ ሩታን የሆነ ዳዋውዬ ጠያይቂ አይቂ በነ ሩታ እንትናልኩ። በጣም የሚገርመው ነገር ማነው ዛሬ እግዚአብሔር ነው ያወጣኝ። አይገርማችሁም? እኔ እራሱ ጉዱኝ የነበረ ተወቅቷል ብዬ ልጁን ብሰራበት እሷ እኔ በቃ አስጠላኝ። ግን በጣም ነው የገረመኝ። ግን ደግሞ ምንድን ነው አሁን እዚህ ጋር በሱ እያሟረታችሁ በእናንተ በጣም ይደብራል። እንደዚ አይነት ነገር ቤተሰብ ድረስ ስ እንዴ፣ እናትዮ ብሰማስ ፌንት ብትነቅልሳ፣ የሆን ነገር ብትሆንስ እናትዮ በጩቤ የተወጋ ብላችሁ ያወራችሁ ሰዎች ምን አይነት ክፉ ሰው ብትሆኑ! እንደዚህ ለእሱ ለቡሩኬ እንዲህ የተመኛችሁት ይሄ ለእናንተ ያደርገው ነው። ምን እውነት እሙሽዬ፣ ይሄ ብሰማስ ምንድን ነው የምትሆነች ሴት ምን እንድትሞትላችሁ ወይስ የሆነ ነገር እንድትሆንላችሁ ነው? ይሄን ነገር እንደዚህ አድርጋችሁ አራግባችሁ የምታወሩት በጣም ነው የገረመኝ። እውነት በጣም ይገርማል፣ በጣም ያሳዝናልና ጥሩ አይደለም። እንደዚህ አይነት ነገር ለሰው ክፉ ማሰብ ጥሩ አይደለም እና ርዕሱ ደግሞ ውይ፣ በስመ አብ ርዕሱ በጣም ያስደነግጣል። በጣም ነው የደነገጥኩት። እንደዛ ሆነ ደግሞ እናንተ ይህን ነገር ርዕስ ማድረግ የለባችሁም፣ እንደዛ ዓይነት በጣም የሚያስደነግጥ ታውቃላችሁ። ጨረቃ ፋሚሊዎች እናንተ ምን ያህል እንደሚወዷችሁ ምን ያህል ለእናንተ ብለው እንደሚፋልጡ ታውቃላችሁ። ርዕሱ በጣም ከባድ ርዕስ ነው። የሃይሚ ሁኔታ ምናምን በጣም ከባድ ነው። እንደዚህ መደረግ የለበትም እና ደግሞ ሃይሚኛ፣ ያው ተደርጓል ብለሽ መናገር ሲገባሽ አንቺም ተጨመርሽልን። እኔ ማርያምን በቃ ወይኔ ያልኩት ወይኔ ቡልቂቶ ጋር እውነት ነው ማለት ነው ያልኩት ከዛ እስከ መጨረሻው ስላየው ነው እንጂ አንዳንድ አንድ ሰው አንተሸውዶ እስከ መጨረሻው አይ፣ አንዳንዶቹ እንደውም እንትን እያሉ ነበር። እና እኔ ፕራንክ መስሎኝ ነበር ሃይሚ እንዴት እንዲህ አይነት ፕራንክ ትሰራለች ብዬ በጣም ተናድጄ ነበር፣ መጀመሪያ ማለት ነው። ስንብላ ስታወራ በጣም ተናድጄ ነበር፣ እንዴት እንዲህ አይነት ፕራንክ ትሰራለች ብዬ ማለት ነው። አለካ የተወራውን ነገር ነው እሷ ስትናገር የነበረችው። በጣም ያዘንኩት እግዚአብሔር አድርግበት፣ ገና ልጅ ነው እንደ ተውት እንጂ ተው የስራበት ልጁ ምን አርግ ነው የምትሉት? ምድረ መቀኛ እኔ እኮ ወይኔ፣ ዛሬ እኔ እግዚአብሔር ሲያወጣኝ ዛሬ፣ አቤት አቤት አቤት! ቲክቶክ መንደር ላይ ተዘግዝቄ ዛሬ አናት አናት እየተደቆሰ ነው የምነበር የሚ እግዚአብሔር ሲያወጣኝ እኮ አምላክ። አንዳንዴ እኮ ኮን ነገር ብልጭ አርገ ታወጣኛል። ረ በስመ አብ። ኧረ እኔ አልሰራም ነው ያልኩት። ኧረ እኔ አልሰራም ዛሬ በእነ ብሩኬ አልሰራው። መስራት ብፈልግ ሰራ ነበር፣ ግን አልሰራሁም። እና በጣም ነው የገረመኝ የሰው ሰው ላይ እንደዚህ እንደዚህ ክፉ የሚታሰብበት ጊዜ ነው። ግን መጠንቀቅ አለባቸው ቤተሰብ አሁንም ቢሆን ይኸውላችሁ፣ ለብሩኬ ክፉ የሚያስቡ ሰዎች ሊኖሩ ይችላሉ። ሀይሚ ክፉ ነገር የሚያስቡ ሊኖሩ ይችላሉ። አንደኛ ነገር በጣም መጥፎ ነገር እየተፈጠረ ነው ያለው። ለምን ታውቃላችሁ? እዚያ እኛ ሀገር ላይ በጣም ክፉ ክፉ ነገሮች እየተደረጉ ነው ያሉት። ሸዋሻው በጣም በዝቷል። አሁን ደግሞ ዩቱበር ነሽ ስትባይ፣ ባለሀብት የሚመስሉ መኪና ሲይዙ ምን ሲሉ በቃ ቆንጆ ቤት ሲኖሩ ባለሀብት የሚመስሉ ከቤት ባይወጡ ሁሉ እግዚአብሔር ነው ብለው እንደው ከቤት ራሱ ባይወጡ ይሻላል። በቃ ዩቲዩበር ሲባል እዚህ እኛ ሀገር ሀብታም ሀብታም ሀብታም የምትደረጉት እኛ እንኳን ጥቃቅን እና ነስተኛ አንቺ ምን አለብሽ ዶላር እየበላሽ ይሉኛል። እንኳን እኔ እንደው እንደው እንደነበሩ ብበላ ምን ሊሉኝ ነበር ሰፈር ላይ እና መጠንቀቅ አለባቸው። ማርያምን ነው ክፉ ነገር መጠንቀቅ እንደው በሄዱበት እራሱ በቃ ኋላቸው ማየት አለባቸው ደግሞ ቦታ ሄዶ ዝም ብሎ ምግብ መብላት የሚ በምግብ ያደርጋሉ። እናትዬ እናንተ ከኋላ እንድትቀሩ እንድትወርቁ የሚፈልጉ ሰው ነው። በቡሩኪያ ማለት ነው ገብቷቸዋል። በቃ እሱ በሱ መጥፎ ነገር የሚመኙ የእሱ ማደግ ያቃጠላቸው ናቸው፣ ይሄን ነገር የተመኙትና ሀይሚም የሆነች ብሩኬ መጠንቀቅ ነው ያለባቸው ይሄ ሴራ እየተሴረባቸው ማለት ከዚህ በኋላ የሆነ ጉዳት ሊያደርሱባቸው ፈልጎ ነው ይሄን ነገር ያሰሩት ማለት ነው ስለዚህ ሃይሚም የሆነ ብሩኬ ከምንም ነገር መጠንቀቅ አለባቸው ነው የምለው እውነት በጣም ነው ያዘንኩት ወንድሜ ኧረ ጠላት በክፉ ሚያየክ ኑርና ለእናትክ ለምትረዳዋ ለናትክ እየረዳ ፈዋ አርገ ደመቅ አርገ ሸብረቅ አርገ ለምታኖራት እናትክ እመቤት ማርያም የምትወዳት ጠብቅ ነው የምለው እውነት የእናት ምርቃት ደግሞ የትም አይጠልህም። የእናት ምርቃት ከፍ ነው የሚያደርግ የሰው የሰው እጅ ላይ አይጣልህ። እውነት ምን አይነት መርዘኛ ሰው ነው እንደዚህ ያሟረተበት? በእናታችሁ በጣም ነው የተናደድኩት። ሳይሆን ግን ሌላ ጊዜ ግን እንደዚህ ሲኮን ርዕስ ብዙ በጣም ያስተነግጣል። ስለዚህ ዛሬ በጣም እኔ ማርያም ርዕሱ አይቼ በጣም ነው የደነገጥኩት። እንዴ የተባለው ነገር እውነት ነው ምን አልኩት። በቃ የተባለው ነገር እውነት ነው በቃ ብዬ ነው የደነገጥኩት። ብቻ እግዚአብሔር የተመሰገነ ይሁን፣ ሁሉች ሰላም ነው ማለት ነው። በጣም ነው የምወዳችሁ ማከብራችሁ። ቻው ቻው ቤተሰብ።